ያላሰበችው ነገር እያጋጠማት ይገኛል። ትሁትም እንግዲህ ከነሱ ቤተሰቦች መካከል በቃኝ ሊሄድ ነው መሄድ አለብኝ ብላ ሻንጣዋን አንስታ ተነስታለች። በዚህ ጊዜ እንዴ ለምን ትሄጃለች በሚል ካሊብ ተከትሎ ቢለምናትም በቃኝ መሄድ አለብኝ ብላ ስትለው ወደ አባቱ ቆይ ብሎ ይዞት ሄደ። አባቱም ደግሞ ዝም አልካት እኮ ልትሄድ ነው እኮ ሲላት። እኔ ይሄ ቤተሰብ አባል ናት ብዬ ነበር የማስበው ለካ የውጭ ሰው መሆን አሁን አሳወቀች ሲሉ አባ አባ ስለ ትሁት ይናገራሉ። አባ እንደዚህ አትበል፣ እኔ እኔ ይሄን ቤተሰብ በጣም ነው እምወደው። እሺ ቅርታ አድርጌለት ለካሊብ ሲለዋል ለካሊብ ቅርታ አድርጊ ያለሁ ቅርታ አድርግኩለት ማለት እኮ ቀረሁ ማለት አይደለም፣ ወደ ሀገሬ መሄድ አለብኝ ስትል ነበር የወሰነችው። እኔ ከዚህ በኋላ ዛሬ ጥለሹ ልጄን ከሄርሺ ሞተ እንኳ ቢሉሽ ስትመጭ እንድትመጭ አልፈልግም ሲሉ አባ ጠንከር ያለ ጥንትግ ሲያቀርቡላት አይ አለመወለድ አለመውለድ ልጅ አለመሆን ሽን ዛሬ ያሳወቅ ሽን ሲሏት መወለድ ቋንቋ ነው ትለኝ የለም እንደ አባ አባን ተውል ጊዜ ስትል ትመልስላቸው። አለ እኔማ እልነበር ለ ቲና ሳታስበው እንግዲህ ሊያግትላት ያለውን አንድ ሚሊዮን የሰጠችውን ገንዘብ እየተከታተል አግንቷት ገንዘቡን ጥላሽ ነኝ ይከታተልሻል። ለምሳሌ ገንዘብሽን ካላመጣሽ ከፊትሽ አልጠፋም ሲላት፣ አንድ ሚሊዮን እኮ ሰጥቻለሁ ሲላት፣ ከተበደልኩት በደል የበለጠ ገንዘቡ ትንሽ ነው። ገንዘቡን እንድታመጪ ሀያ አራት ሰዓት ሰጥቻለሁ። ከየት ነምጣ? እሱ እኔን አያሳስበኝ። የሚያሳስበኝ እያንዳንዱ የላቤን ዋጋ መክፈል አለብሽ። እየተረዳኸኝ አይደለም ስትል ሀያ አራት ሰዓት ጠብቂ ብሎ አስደንግጧት ሄዷል። በዚህ መካከል እንግዲህ አሁን ወደ አባባ ጎራ ትልና አባባን እባክህ አንድ ነገር ላስቸግርህ ስትል ትመሪያለች። አባባ ምን ቸገሮች ነው እስኪ ንገሪኝ ሲል ይጠይቃታል። እሱም እስኪ ያገተው ሰውዬ ገንዘብ ይፈልጋል እና ገንዘብ ስጠኝ በቀረ ሊገለኝ ነው ሲል ሀ እሱማ ጥሩ ሰው ነው ያገተሽ፣ አንቺ ነሽ ክፉ ይቱ ብሎ ይናገራታል። እንዴት እንደዛ አልክ አባባ ትላለች። ያገተው ሰው እንደለቀቀውን ለማስመሰል እየነገራት ነበር ግን ሊገባት አልቻለም። ከዚህ ዓለም ሳካላት ያለችው ተመልሳ ደግሞ ወደ ወደ ማን ብትሄድ ጥሩ ነው? ወደ ዳኒ ትሄዳለች። ዳኒንም እንግዲህ ያ ሰው እየተከታተለ አስቸግሮኛል፣ እባክ ገንዘብ ስጠኝ ስትለው እሱ ደግሞ ያሰብሽው ነገር እንዳልተሳካ ነገረው። ና ብሩን ቀለል ሊያደርግልሽ እንረዳዳለን ብሎ ሳም አርጎ ደስታውን ሲገላለጹ ድንገት ኤደን ብቅ ስትልባቸው በጣም ተደናገጡ። አባባ ሚቅርታ አንቺ እባክህ አባዬ እርዳኝ እያለች አሁን መማጸኗን ስትቀጥል፣ አንቺ አልገደልሽኝ መሰለሽ እንዴ በቃሽ አሏት። ትሁት እንግዲህ መስኮት ላይ ቁጭ ብላ በኮሪደር ስታይ ድንገት ካሊብ ይገባና ትሁት አላት። አቤት አለች። ምን ሁነሽ ነው ሲል ይጠይቀትም፣ ምንድ ነው አይ ንፋስ እየተቀበልኩ ነው እንዴት ነ፣ ካሊብ አለችው። ማለት ነው ምንድነው? ትኩረትሽን የሳበው ቅር ያለች ነገር አለ ሲላት፣ ስራዬን ስለጨረስኩ ነው አለች ትሁት። በኋላ አንድ እንግዳ ይዤ ስለምመጣ ጥሩ ምግብ አዘጋጅ፣ አዲስ ነገር ካለ ነግርሻለሁ። እሺ አለች ትሁት። እና በተፈጠረው ነገር በድጋሚ ይቅርታ ጠይቃለሁ ስት ሲላት፣ ይቅርታ እኮ አንድ ጊዜ ነው ሁለተኛ ድጋሚ ማየት አይፍ እኔ እንደ ሰራተኛ ነበር ያዩሻ አንቺ ግን እንላ ለአባቴ እንደ ልጅነት ስታዩ በጣም ትልቅ ዋጋ እንዳለች ተረድቻለሁ፣ አላት አሁን ትሁትና ኤደን ና ዳኒ ካሊብ እንግዲህ ፍቅረኛ ፍቅረኛ መስለው እነሱን ለማናደድ እና በቀለም አሉት ንዴት ለመወጣት ቃል ተገባቡ። ሰላም ወደ ቻናል የተከታታዮች ሰላማችሁ ወያላችሁበት ይብዛሬ ለቻናል አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያደረጋችሁ አበረታቱ። ቪዲዮውን ላይክ በማድረግ ይጀምሩ። ትሁት ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ በአሁኑ ፓርቲ ላይ ኤደን ና ዳንኤል በጥ ቲና እና ዳንኤል በጣም የተናደዱበትና ና በቀል ሊበቀላች የመጣውን ሰው እነሱ መጀመሪያ በካሊብ ላይ ሲማግጡበት የነበረውን እንደ ቀላል ነገር ያዩት ዛሬ ደግሞ በእልካቸው በደራቸው ደግሞ እነሱ እነሱ አሁን እነሱን ሊበቀሉና ሊያናድዱ እያደረጉ እንደሆነ ነው የሚታየው። አሁን አባባን ሄዳ ገንዘብ ለመቀበል እንደሄደችም ቲና ስትነግረው ለዳንኤል፣ አንቺ ትንሽ አታፍሪ፣ ምን አይነት ጉደኛ ነች! እንደዛን ክትክት አርገሽ፣ አሳስረሽ፣ አስይዘሽ፣ አስጠፍረሽ፣ ስንት አዛ አሰቃይተሽ ገንዘብ ትጠይቀዋል። ለስ ይጠይቃት የጨነቀው እርጉዝ ያገባል። ቢጨንቀኝ ነው። ለማንኛውም ብዙ መጨናነቅ አያስፈልግም። እና ምን ላድርግ አላስከደኛ ለሰውየው ነገሮች አልተሳኩልኝም ብላችሁ ቀለል አድርገሽ ንገሪውና እንረዳዳለን ብሎ ሲላት፣ በዛ መካከል ሰላምታዋን ደስታዋን ስትለውጥለት ነበረ። ኤደን ደርሳ ያየችውና ከዚህ በኋላ እኔም በቀሌ እንቀጥላለሁ ብላ ከካሊብ ጋራ እንበቀላቸውና እስኪ መናደድን አንተን ፍቅረኛህን ተቀምተሃል ሚስትህን ሲለው እኔ ሚስት ያይደለችም የወረቀት ሚስት ምን ያደርጋብለች ነው ሲላል እንግዲስ እኔም ጓደኛን ፍቅረኛን ተቀምቻለሁ እና ሁለታችንም አንድ ላይ እንሆን አላቸው። አባባ ዛሬ እናንተን የሁለታችሁን የካሊብና የትሁትን እርቅ አስመልክቶ ግብዣ እንደሚያደርጉ ገለጹላቸው። ሰብሰብ ብለን እንጫወት ሲሉ ጥሩ ሀሳብ ነው ሲሉ ተስማሙ። ከዛም እንግዲህ በቅርብ ዘመድ ቤተሰቦቻችን የሚሏቸው ኤደንንና ዳንኤልንም እንዲሁም ትሁት እንዲሁም ካሊብ ሁላቸውም ቲና ጭምር ተሰብስበው እንግዲህ ሊጫወቱ ሊጠጡ ተገባበዙ። በዚህ መካከል ላይ እንግዲህ ፍቅራችን እንጀምር አብረን እንሆን እያሉ እየጠጡ ትሁት ደግሞ የልቡን የሰክራ የልቧን እየተናገረች ነበረ። እና ንገረኝ ውሳኔህን ስትለው በመጠጥ እንኳ ሊነግርሽ አልችልም በማለት ካሊብ ለኤደን መልሶላታል። ኤደን እንደንስ እንጂ ብላ በመጠጡ መካከል ካሊብን ይዛው ብድግ ስትል ዳኒ አይኑ ፈጠጠ፣ ቁጭ ብድግ ማለት ጀመረ። ትሁት ደግሞ እኔ ለዚህ ቤት እኮ ስጋዬንም ደሜንም መለገስ ብቻ ይሆን ነፍሴንም ለግሻለሁኝ፣ ሰጣለሁኝ በማለት ቃል ስትገባ አውቃለሁ። የዛን ጊዜ እኮ አንተ ታግተ ሳለ ዳንኤልንና አንተን ዝም ብያላየሁም፣ ትልቅ እንጨት አንስቼ አጋቹን ከጀርባ መትቼ ያስጣልኳችሁን እኔ ስትል በስካር መንፈስ ትናገራለች። በዚህ ጊዜ ቲና በጣም ተናደች። ለካ ይዛኔ የተበቀለች እሷናት ያስጣለቻቸው የሚለው ሚስጥር ሰምታ በፍጹም ተናደደ። በዚህ መካከል ኤደንና ካሊብ እየደነሱ በጣም በጣም አናደዷቸው ማለት ነው። ጭራሽ ከወደ ውጭ መጥተው ወደ አልጋ ምኝታ ቤት ተያይዘው ጥልቅ ሲሉ ዳኒና ቲና በጣም ከምላችሁ በላይ ተናደዱ። በነሱ ሲሰሩት ግን ምንም አልመሰላቸውም ነበር። እኔ ለመሆኑ አለችው አንተ ትሁት እንዳስመለጠችው አባባን ታቅ ነበሩ ስትል ዳኒ እንትጠቀዋል ዳኒ ደግሞ እኔ ትላንትና ካንቺ ጋር እኩል ስሰማ ነው። እኔ ኮ አባዬ ሞተ ብዬ ስል እኮ አብራ ስታስመስል ስታለቅስ ነበር የሆነ እሾህ ነገር ናት ትላለች ማለት ነው። እንግዲህ ካሊብና ኤደን ደግሞ አንድ ላይ ተቀምጠው እንግዲህ ለዳንኤል ስትነጋገር ኤደን እንግዲህ ከዚህ በኋላ እንተናኔ አልቆልና ይቅርታ መባባል ይበቃና ከአንተ የበለጠ ጓደኛ ሳላገኝ አልቀርም ብላ ዳንኤልን አናደደች። አንቺ የተፈጠረውን አላወቅሽም፣ ድንገት የሆነ ነገር ችግር ፈጥሮባት ችግርሽን ከጎንሽ ቆምልሻለሁ ስላልኳት ስደስታ ነው ያቀፈችኝ እንጂ ሌላ ነገር እኔና እሷ መካከል የለም ሲላት አሁን ተናደደች እንግዲህ አሁን ኤደንና ካሊብ እንግዲህ ሁለታችን አንድ አይነት ስሜት ስላለን አንድ ላይ ሆነን የተለየ ጥቅም የለኝም። ከአንተ ምንም ነገር አልፈልግም፣ ግን እኔና አንቺ የምንሰራው ስህተት እንዳይሆን ጊዜ ወስጄ ላስብ። ማሰብህን አልጠላም፣ ግን ከደረሰብን አንጻር በቀልም ሆነ ማስተማርም ሆነ ይህን ነገር ዋጋቸው ማግኘት አለባቸው ሲሉ ተስማሙ። እሱም የጋራ ስሜት ስላለን እሺ እስማማለሁ ሲል ካሊብም ዳኒ ከኤደን ጋራ ተስማማላት። በዚህ መሰረት ነው እንግዲህ በቀላቸውን የጀመሩት። ከዛ ውሃ ስጪ ብሎ ዳኒ ወደ ክፍል ወደ ኪችን ሄድና ትሁትን ሰጠዋለች። ዳኒም ተናዶ የቆሻሻ ሚስቴ ማማገጥ ጀመረ ወይ ሲላት፣ እሷ ደግሞ የእኔም ባል ኮነው እሷም እያማገጠች ያለችዋል። እነሱ መጀመሪያ ያን ድርጊት ሲፈጽሙት ስር ምንም መስሏቸው ያልታዩት ሰዎች ዛሬ በጣም ዳኒ ተናደደ ማለት ነው። ትሁትን እንግዲህ ለምን ሲገቡ ተያይዘው የሆነ የተቃጠለ ነገር ይሸትናል። ኤሌክትሪክ ነው አለ ካሊብ። ዳኒና ቲና ሲቃጠሉ እየሸተት ነው ትላለች ኤደን እንግዲህ ወደ ኤደን ወደ ኪችን ሄዳ ትሁትን ምንኖች ነው ደስ ያላለች ትመስላለች፣ በእኔና በካሊብ ግንኙነት ስትላት፣ ከካሊብ ጋር እንደዚህ መሆናችሁ ግን ትክክል ነው ብለች ታምናለች። ደስ ይላል አይደለም አለች ኤደን በጣም ነው የሚያስጠላው አለች። ትሁት እንዴት ያስጠላ? ምን ችግር አለ? ቆይ ካሊብን የወደድኩት መስሎኝ ስትረጅኝ አልነበርም እንዴ? ስትጠይቀቻት እኔማ እየረዳሁሽ ነበር አንቺ አልፈለግሽም እንጂ አለቻት። ስለዚህ አንቺ አልፈልግም ስቲ ደግሞን የቀብ አደረግኩታ ስትል መለሰችናት። በጣም ገረማት። እንግዲህ በፍቅራችን እየተጠራጠኑ አብረ መሆናችንን እያስመሰልን መሆኑ ነው አብረ መሆናችንን ነው የሚያሳስባቸው ሲባባሉ፣ ኤደንና ካሊብ እየተነጋገሩ ነበር። አሁን ከፈለ ፈለጉ ቤታቸውን ዘግተው ማልቀስ አለባቸው። አብሮ መኖራችን መሆናችን ደስ ብሎ የማን ሰላም ተነስቶ የማን ሰላም ይቀራል? አዎ መገፋት ጥሩ ነው። አሁን ኃይለኛ በቀለኛ ሆነ በማለት ይመካከራሉ ና በንዴት ወደ ውጭ ዳ ጠጥታ ሰክራ ለመምጣት ዳንኤልን ብትጋብዘውም አንድ አምሳ ሺ ብር አግኝቼልሻለሁ የተወሰነ አይቀንስልሽም፣ ወሲ እሱን ተወባክ የራሱ ጉዳይ ነው፣ እንደፈለገ ያልክ ለማረጋገጥ እሱን ስጩ ቢላትም አንድ ብር አልሰጠውም በማለት እንግዲህ ገደል ይግባ ብላ በንዴት አሁን እሱን ተው መስከር ከፈለግክ እኔን ተከተናኝ ስትለው መስከር አልፈለግም ከፈለግሽ ቤት አምጥተሽ ለምን አትጠጭም ብሎ ነበረ ያላት። ቲና ደግሞ አንቺ ነሽ አደለ አባዬን ያስመለሽ ሰው ብላት ትሁትን ትጠይቃታለች። አዎ፣ እንዴት ሰው ላይ መቀለድ ይሆንልሽ? አለቻት። ወልሽ ሰው ማገዝ እንጂ መቀለድ አይደለም ማገት ነው መጥፎው፣ አለቻት። አባቴን አባቴ ሞተ ብዬ ሳለቅስ የነበረው ለም ያዞንባ ነበር እንዴ? አለቻት። ግን አባ የሞተ ብዬ ሳለቅስ ምንድን ነው አይገባኝም፣ አለቻት። አልገባኝም ብለ ነው እንለፈዋ ብላ እንግዲህ አናዳታለች ማለት ነው። እንግዲህ በዚህ የተነሳ አሁን ካሊብና ኤደን እንግዲህ ጓደኝነታቸውን ፈጥረው አንድ ሁነው ብድራቸውን እየመለሱ ይገኛሉ። እንግዲህ አጋቹስ የፈለግከውን አድርገኝ በማለቷ ምን ሊያደርጋት ይሆናል በሚል ዳንኤልስ እንግዲህ አይኑ እያየ በተናደደ በተቃጠለበት ልክ ምን መፍትሄ ያመጣል? አባባ ግን በሁኔታው በጣም ተደስተዋል። ስለዚህ ቀጣው ምን ይመጣል የሚለውን አብረን የምንከታተል ይሆናል። ቁደ ቻናል የተከታተሉች ስለምትከታተሉ ከልብ አመሰግናለሁ። ላይክ ሼር እያረጋችሁ አበረታቱ። የመልካም ጊዜ ተመኘውላችሁ።